እንደዛ እንዳልመከርከኝ እንዳልተቆጣኸኝ ብዙ ነገር እንዳላስተማርከኝ ማለት አንተ ዛሬ ወዴት ነው ምትሄደ? ማለት አላቅም፣ ምን እንደምልህ ብቻ እኔ እንጃ፣ ምን አይነት ስሜት እንደሰማኝ እኔ በህይወት የሰዎች እንደዚህ ወደ ሌላ ምነት ሲሄዱ ምንም አይመስለኝም። ግን አንተ ትናንትና ነው መችልታ ነው ሸሃዳ ስትይዝ፣ አላቅም። የምር በጣም ነው ያለቀስኩትኝ። ያለቀስኩት ለምን ሰለምክ ሳይሆን፣ እንዲህ እንደዛ ሲመክር ሲቆጣ የነበረ ልጅ ልክ አይደለሽም ሲለኝ የነበረ እኔም ከጨለማ ህይወት አወጣሁ ሲል የነበረ እንዴት ነው እሱ የራሱን ነፍስ የሚያጠፋው? ይህን ነፍስ አድኖ እንዴት ነው የራሱን ነፍስ የሚያጠፋው ብዬ ነው ያለቀስኩትኝና እኔ እንጃ ምን እንደምላህ አላውቅም። የምር ግን ምክንያት ምንድን ነው? አንተ ከምነት ለመውጣት ምክንያት ምንድን ነው? የምርም ሰዎች ስንባል ሁላችንም አስመሳዮች ነው አስመሳዮች ነን ስንል ስል እንዴት ነው የሆነ ውስጣችን የሆነ የሚፈልገው ነገር አለ፣ አፋችን ደግሞ ሌላ ነው እና የምርመሬ ከአንተ ላይ ያነበብኩት ያንን ነገርን ስትናገር በቃ ሰው ልጅ የሆነ የራሱ የሆነ የህሊና ጥያቄ አለው። ውስጡ የሚያርፍበት ነገር አለ እና ቅድም ምሳዘም እያለ ነበረ። አፋችን ሌላ ነው፣ ውስጣችን ሌላ ነው። በቃ የሆነ እየተረጋጋ ነገር የለንም እና እንኳን አረፍክ ነው የምልህ። እኔ እየምር አምላክን መፈለግ ቀላል አይደለም። ሰዎች የኖሩበት መልቀቅ መውጣት፣ ብቻ ራስን ማሸነፍ በጣም ከባድ ነገር ነውና ራስን መሸነፍ በራሱ ኃይል ይጠይቃል ትግል ይጠይቃል። እኔ እንኳን ማረፍክ ነው የምልህ። በመስለምን እኔ ተቃውሞ የለኝም፣ ግን እንደዛ እኔ እንጃ የምትልክልኝ ሀዲሳቱላ እንዴት ነው? እኔ መቼም አይጠፋኝ እንደዛ እንዳልመከርከኝ ወይም ከሌሎች ጋር ልስማማም አንተ ነበርክ በትህትና በፍቅር ቃስ ሳደርገ ስትመክረኝ እየነበረ ከኔ አልፎ ሌሎቹን ሁላ የምትመክር የምትቆጣ ነው። መጨረሻ ላይ ደግሞ ካስታወስክ ብሎክ ያደረገኝ ሁላ በቀንሻ ሰሚም ሁልጊዜ አዳርሽም ውሎሽ ሙስሊም ቤትም ብለህ ነው በብሎክ ነው የተለያየ ነው በሚገርመጃ አንተ ቤት ነው ራሱ ከብሎክ መሰለኝ የፈታኝ እንጂ ብሎክ ነበረን፣ ጭራሻ እናዋራም ተጣልተን ማለት ነው። ሙስሊም ቤት አትግቢ ብሎኝ ማለት ነው። እና ይህንን ያክል የምትመክር የነበርክን ልጅ በመጽሐፍን ውላ በቅርብንት እንደምትላ አውቃለሁ። እና እንዴት ነው ልትሄድ የቻልከው ማለት አላቅም። ብቻ ህይወት ጥያቄ። አመሰግናለሁ። እሺ ጉዳይ ዲ አለክ እሺ፣ በቅድሚያ ፒኬ አብርሃም ሰላም አለይኩም ብያለሁ። አሲያ፣ ሰላም አለይኩም። ድምጿ እራሱ መስማት ፈልግ ነበር። አሲያል ሳታወራ በፊት ደግሞ አንድ መናገር ፈልሰ ነገር አለ። ምንድነው እኔ አልሰማም፣ ሰው ሲናገረኝ ና አልሰማ ስለ በጣም ሳስቸግረው አስቸግረው ምንድን ነው ያለኝ፣ በጣም ቤት እከፍታለሁ። ቤት ከፍቼ እንደዚህ ንጽጽር ምናምን አደርጋለሁ እና ይመጣል። እሱ ብቻ ነበረ ለእኔ ጥብቅና ቁሞ የሚወያየው ቤት የገብተው ምናምን ሰዎች ብዙ ሲናገሩኝ ምናምን ሁላ ትናገሯት ምናምን እያለ በትህትና የሚዘኝና ቃል አለኝ። ሙስሊሞች ቤት እንዳትገበያ። ለምን አልኩት፣ ያርዱሻል። እሺ ልክ እንዴት ነው አንድ ህፃን ልጅ የሆነ ቦታ እንዳትሄድ፣ እዛ ቦታ ከሄድክ እንደዚህ ያደርገዋል ብለህ እንደምታስፈራራው እና ልክ እንዴት ነው እንደ ህፃን ልጅ ነበረ የሚያስፈራራኝ። እንዳትሄድ፣ እዛ ከሄድሽ ያርዱሻል፣ ስለሚያርዱሽ እዚሁ ሁኝ ምናምን ይለኛል። እና ይህን ያክል የሚመክር ወንድም ነው ብቻ አላውቅም። ጉዳይ ዲያ እያናገረች ሰላም ነው አለን አለን እንዴት ነሽ? አልሐምዱሊላ ወላሂ በጣም ደስ ብሎኛል። ከታች ሆኜ እየተከታተልኩ ነበረ በቀደም ዕለት እና ላይ ሆኜ ሰላም ባልኩት ብዬ ሳስብ አጋጣሚ ፕሮፋይለህን ክቼ ሳይሆን ጋ እኔ ጋ ብሎክ ነበርክ እና በጣም ነበር እንትን ያለኝ። እንኳን ደህና መጣህ! በጣም ነው ደስ ያለኝ ወላሂ እውነት ማለት ነው። በጣም በጣም እኔ እንጃ። አላህ ስብሃነሁ ወተዓላ ያጽናህ፣ መጨረሻህን ያሳምርልህ በቃ ከምንም በላይ ለሰዎች ልጆች መመኝላቸው ነገር ቢኖር አንድ ነገር ነው። እሱም ዲነል ኢስላም ነው። በተለይ ቲክቶክ ላይ ያሉት እኛ የምናውቃቸው ተሳዳቤ ራሱ የምንላቸው ራሱ እስልምናን ተቀብለው በቃ ይሆናል አይደለ? የእኛ በቃ ከእኛ ጋር ቢሆኑ እኔ ደስታይ ነው እና አላሁ ስብሓን ወተአላ መጨረሻህን ያሳምርልህ በዲነል ኢስላም እንደተቀበልክ መጨረሻህንም በዲን አልእስላም እየወሰደህ ማለት ነው። በጣም ደስ ብሎኛል፣ ጉድ ስላገኘው እንሻላ። ፎሎ አድርገኝ እሺ። ያው ብሎክ ነበርክ ፈትቼ አለው ከቤቴ ማለት ነው። ኢንሻላ ደስ ብሎኛል። ወድጋሚ መሐመድ እሺ ያሴ ስላገኘሽ ደስ ብሎኛል። ፎሎወሩን መልሳለሁ። በእርግጥ ከብዙ ሰዎች ጋር ብሎክ ተደራርጌ ነበረ። ያው አልፎ አልፎም ብዙም ቲክቶክ እንኳን አልጠቀምበትም። ያው ዝም ብሎ ነው ቃል የተጠየቀችኝ ጥያቄ አለ እና ለቃል እንግዲህ መልሴ ልንገራት እንግዲህ ታውቂያለሽ፣ እኔ እወድሻለሁ፣ በጣም እወድሽ፣ እህቴነሽ እስልምናን ሃይማኖት ብትገቢበት ብታምኝበት በዚህ ሰዓት ማለት ነው በዚህ ሰዓት መክርሻለሁ ግን ስላለፈው ሁኔታ ነተክሺ ነገር አንቺ ብቻ አደለሽም። ሁሉም እዚህ ፕላትፎርም ላይ ቲክቶክ ላይ ያሉ ሰዎችን ንጽጽር የምንሰራ ሰዎች እየሄድን ቤት ድምጽ ሰሞልዋል አዲስ የመጡ ሰዎች ሲኖሩ እስልምና ላይ የሆነ ጥያቄ የተነሳባቸው ሰዎች ወይም ወር ክርስትና ለቀው ወደ እስልምና ሊሄዱ የሚያኩቡኩቡ ሰዎችን ንጽጽር ምንሰራ ሰዎች እየገባን የያዝናትን የጦር መሳሪያ ይዘን እንዋጋ ነበረ። ይሄ ግልጽ ነው። እንደገና ንጽጽር ውስጥ ደግሞ ስለ እስልምና እያወቁ መማር የሚፈልጉ ሰዎችን ደግሞ መረጃዎችንም በመስጠት እናግዛለን። እንደዛ አደርግ ነበር። ለአንቺ እንደውም የውይይትን ሁሉ ርዕሶች በቴሌግራም አይ ቲንክ አስታውሳለሁ። አንቺ እስታውሪ ነው ትዝ ያለኝ እልክልሽ ነበረ። ቤትሽ ውይይት የምታደርጊባቸውን አርዕስቶች እኔ በፊት ውይይት ያደረግኩባቸውን ሁላ እልክልሽ ነበር። አንቺ ብቻ አይደለሽም፣ ሌሎችም እዚህ ንጽጽር የሚሰሩ ሰዎች እኔ ለውይይት ይዥው የምገባውን የውይይት አርዕስት እሰጣቸው ነበር። እንደዛ አደርግ ነበር። ኦኬ ምንድን ነው እስልምና ላይ አለ ሁሉም ሰው ንፅፅር የገባ ሰው አንድ የሚፈልገው አንድ የሚፈልገው እስልምና ላይ ንፅፅር የገባበት ኦሬዲ እግሩን ወደ እስልምና የከተተ ሰው እስልምና ዲፌንድ አደርጋለሁ ኦር እስልምና ውሸቱን ውሸት የውሸት ሃይማኖት መሆኑን አረጋግጣሉ ብሎ እስልምናን ጋራ ንፅፅር ለማድረግ የገባ ሰው ምንም ጥያቄ የለው መረጃ ይዞ ይንቀሳቀሳል። የቻለውን ያህል የቻለውን ያህል ይዞ ይንቀሳቀሳል። ስለዚህ ብዙ ጊዜ እስኪ ተመልከች ንጽጽር የሚሰሩ ሰዎች አሁን አንቺን ሰው ነው ይላከልኝ አረ፣ አንድ የኦርቶዶክስና ፕሮቴስታንቶች እያስቀየሟት ነው ቃል የምትባልን ሲሉኝ፣ ቪዲዮዎች ደርሶኝ፣ ከዛ እኔ ቤትሽ መጣው። ቤትሽ ስመጣ እነ ሳላ፣ እነ ኢምራን የሚገርም መሰረታዊ ትምህርቱን ላይ እያስተማሩች ነበረ። እና ግን እኔ ደግሞ እየጀመርኩት አለ፣ አንድ ጊዜ የገባውበት ጉዳይ አለ እስልምና ውሸት መሆኑን ለሰዎች ለመግለጥ የምችለውን ያህል እየሞከርኩ ነበረ፣ እየሞከርኩ ነው። እንደ ሌሎች ወንድሞች ሶ ተጋግዘን እየገባን እንዳንቺ ያሉ የጠፉትን ሰዎች ለመመለስ ጥረት እናደርግ ነበረ። ከዛ መካከል አንዱ ጉዳይ ዲያ ነው። ሶ ጉዳይ ዲያ ታዲያ ምንድን ነው እንዴ? ኢየሱስን ካድሽ ምናምን ብለህ እኔን ስታስተምር የነበረ ሰው አሁን ደግሞ አንተ እንዴት ወደ እስልምና ትሄዳለህ? የሚል ጥያቄ ከሆነ የተነሳው እኔ ያነበብኩትና እስልምና ላይ ስህተት የፈለግኩባቸው ጊዜያቶች በሙሉ አስተማሩ፣ ያለፉ ጊዜያቶች በሙሉ አስተማሩ፣ ያስተማሩኝ ነገር ምንድን ነው? እስልምና ላይ ስህተት ማግኘት ትልቅ ውቅያኖስ ውስጥ ሚስማር እንደመፈለግ ነው። በጣም በጣም እንዲሁ ዝም ብለሽ እድሜ እድሜ መጨረስ ነው ለእኔ ማለት ነው። ለእኔ አሁንም እዚህ ቲክቶክ ላይ ያሉ ሰዎች ሁሉም ቤግቢ ዘሴም ቶፒክ ነው ሁሉም ጋር የሚዞረው የሚሽከረከረው። እንደውም አንዳንድ ጊዜ ላይፍ ስገባ ዛሬ ይህን ቶፒክ እኛ ልናውራበት ስለሆነ እንዳታውራበት ሁላ ይሉኛል። እኔ እኮ አስቤበት አይደለም። እኔ ድንገት ተዘጋጅቼ ስመጣ እነሱ በተመሳሳይ ይችኑ ይዘው ይመጣሉ። እኔ አስኳትን። ስለዚህ የያዝነው ነገር በሙሉ እስልምና ላይ ያለው የያዝነው ነገር በሙሉ ዱቄት ነው። ይሄ በገለባ ነው። ዝም ብሎ ነው የሰበሰብ ነው። ስለዚህ የሰበሰብኩት ነገር ሳየው እስልምና ላይ ያለውን እውነት እንኳን በውሸት ሊቀይር ቀርቶ ወዴትም የሚያደርስ ነገር እንዳልሆነ ገባኝ። ይሄ ሲገባኝ ክርስትናን ስመለከተው ችግር ያለው እንደውም ራሴ ውስጥ ነው። የሚገርምሽ ኦርቶዶክስ፣ ፕሮቴስታንት እያንዳንዱ ለማስማማት ራሱ ኢየሱስን አንድ ኢየሱስ አንድ ጌት አንድ አምላክ በሚለው እንኳን ለመስማማት የአንዱ ኢየሱስ ሰይጣን የአንዱ ኢየሱስ ደግሞ አምላክ ሆኖ እርስ በራስ ግራ የሚገባበት እንደው ልክ እንደ አውሬ ሊበላሉ እስኪደርሱ ድረስ የሚጨቃጨቁበት እለት በእለት፣ እረፍት የሌለው ስትጠፊ ስትጠፊ አንጀት የሚበላ ወንጌል ይሰብኩሻል። ስትሄጂ ስትወጪ ይቺ ስት ብትሆኚ ምንም አይሉሽም። ኦንጂ ሰስ ብትገቢ ምንም አይሉሽም። ጆባዊትነስ ብትከተይ ምንም አይሉሽም። እስልምናን ስትቀበይ ግን አንድ ጥቅም ልታገኝ ነው። ከዚህ ሁሉ ጋጋታ እና ጫጫታ ልታመልጪ ነው። ስለዚህ እዛ ጫጫታ ውስጥ ያለው ይጎትትሻል። እኔም እዛ ጫጫታ ውስጥ ስለነበርኩ እጎትትሽ ነበር። ለምን ማንም ሰው ሲሄድበት ቅር ይለዋል። አሁን እኔ ኦንሊ ጂሰስ ሚሴጅ ይጽፍልኛል። ኤርሚያስ የሚባለው እንኳን እዚህ ቲክቶክ ላይ ስብከት የሚያደርገው እንኳን ሳይቀር ደነገጠ። ንዝረቱ እንግዲህ ወንጌላውያኖችን አልፎ ኦርቶዶክሶችን አልፎ ሁሉም ጋር ደርሷል። ተንቀጥቅጠዋል። እስልምና ውስጥ ማመኔ ማለት ነው ወደ እስልምና መምጣቴ። ስለዚህ ይኸውልሽ ሰው ስታገኘ አይደለ የሚከፈውን ነቅር የሚለው እስልምና ስታገኝ ሁሉም ይከፈዋል። ክርስቲያን የተባለ በሙሉ ሁሉም ይከፈዋል። ስለዚህ እህትዬ ግራ የተጋባና የተወዛገበ አስተምሮ ነው ያለው ክርስትና። አንድም የክርስትና ጥያቄ ጠይቀሽኝ አልመለስኩልሽ፣ አንድም መልሽ የልሽም ከሆነ ትክክል አይደለም በክርስትና ትክክል የሚባል አስተምሮ የለም የለም። ትክክል ብትሆኝም ትክክል አይደለሽም። ስለዚህ የእስልምና አስተምሮ የአላህን ቃል እየፈለግሽውን ዲኖሚኔሽን ከውስጥ እያወጣሽ እየከፋፈልሽ እንደፈለግሽ የራስሽን ሃይማኖትን ማስመሰርሽበት። ቁርአን የአላህን ቃልና ትዕዛዛቶችን ብትሰሚ፣ ብታነቢ እኔ እመክርሻለሁ። ሱረቱ ቅድም ኢብራሂም ያስተማረውን ሱራ አልመኢዳ አምስተኛውን ሱራ አንቢው እሱም ብታነቢው ክርስትና ላይ ያለው ስህተት አይሁዶች ላይ ያለው ስህተት ይገባሻል። ጦርነቱ ታይም ላይ ነበረ። አንቺ መጣሽው ያው አጋጣሚ ሆኖ እኛ እልህ ተያይዘን ከሙስሊም አስተማሪዎች ጋር ጭቅጭቅ በሄዱበት እየተከታተልን አላስቀምጥ ማለት የሚገቡበት ቦታ እየገባን የሙስሊም አስተማሪዎችን መበጥበጥና መረበሽ ወይ የሚረባ የሚረባ እንኳን አስተምሮ ቢኖረን እኮሽ ስለዚህ እውነታውን ከመሸሽ አንጻር አንቺን ስጎትትሽ ነበረ። ስለዚህ እውነቱ ሲገባኝ ግን ወደ ወደ ተሻለ እውነት ሄጃለሁ። አሁን ወደኋላ አልሸናም። ዞሬ ወደ ተሻለ እውነት እኔ ሄጃለሁ። ጳውሎስ እንኳን እኮ እስጢፋኖስን ገሎ ስጢፋኖስን በመግደሉ ምክንያት ተጸጽቶ ኢየሱስን መሲህነቱን ተቀብሏል። ስለዚህ እኔም ያጠፋሁት ጥፋት ገብቶኝ ተጸጽቼ ነቢዩ መሐመድን እና አላህን የተናገርኩትን ይቅርታ ጠይቄ ሙስሊሞችን ይቅርታ ጠይቄ ተመልሻለሁ። ስለዚህ አዲስ ነገር የለም። ቃል እስልምናን ብትቀበይ ታርፊያለሽ፣ ከጭቅጭቅ ከንዝንዝ፣ ከመዋረድ እንደው ቲፎዞ፣ ይሄ ቲክቶክ ላይ ያለው በሙሉ የግሩፕ ቲፎዞ ነው፣ በቲፎዞ የሚንቀሳቀስ ሰባኪ የበዛበት ነው እዚህ ቲክቶክ ላይ ያለው። ምንም ማንም የሚያዋጣሽ የለም። ወደ እስልምና ብትመጪ መልካም ነው ላለው። በተረፈ ጨርሻለሁ። ካበዛው ብሽ እንግዲህ ይቅርታ እሺ። አይ በጣም ነው የማመሰግነው ጃዬ፣ ጃየ ከፈቀድክልኝ አንድ ነገር ላውራ። ከዚህ በፊት ላይ ብላ ያወርቸው ብዙዎቹ ሙስሊሞች መረጃ አምጪ ምናምን ምናምን እያሉኝ ነበረና። ጉድ አይዲያ አንተ አንተነ የምጠይቅህ ጃየ ከፈቅድ ካላቅም ወሄድ ከፍቷል እያሉ ነው። እሺ ጉዳይ ዲያ አንተ ስሰል ማለት ነው፣ በሰለምክ ሰዓት ያው እኔ አልጠበኩኝ ምስል አልጠበኩ፣ በጣም ደንግጬ እንደዚህ ላይቭ ላይ ሳወራ ወይም እንዴት ሊሆን ይችላል፣ ምና ምስል አላቅም ብቻ ብዙዎቹ ተደናግጠዋል። እኔም በጣም ነበር የደነገጥኩትኝና አይ ልጁ ኮ የዛሬ አመትን የሰለመው ምናምን የሚባል ነገር ሰማሁኝ፣ ይመስለኛል የዛሬ ስምንት ወር ምናምን አካባቢ የሆነ ቤት ካስታወስክ በክርስቶስ ኢየሱስ ስቅለት ላይ ሳላህና ቃል ይመሰለኝ ሲወያዩ እዛ ውይይት ላይ እኮ የመስኪድ ፎቶ አድርጎ መጥቶ ነበረ። እና የዛን ሰዓት ነው የሰለመው የሚል ነገር አወሩኝ ማለት ነው። የእውነት ውሸት አላቅም። ከዛ እንደዛ ኦኬ ሄል ሺ የዛሬ አመት ሰልሞ ነው እንዲህ እንደ አዲስ መጥቶ ለምዶታ ለዚህ ሚዲያ ላይ የሚያሽሆ የዛሬ አመት ከሰልመ እንዴት ነው እንደ አዲስ መጥቶ ሊያወራ የሚችለው? እኛ እንድንረበሽ ነው ወይ ማለት ሰዎች ለመበጥበጥ ነው ወይ ምናምን ብዬ ስል ከአብዛኛው ሙስሊሞች እንዲህም እያለ ምንም መረጃ ወይ የምታወሪው ቃል መረጃ አምጪ ምናምን ሲለኝ፣ ቆይ ራሱን ጠይቅላቸዋለሁ ብዬ መጥቼ ዋንተን ጠየቅኩ። ለምን ብዙዎቹ አምጪ መረጃ ምናምን እያሉ በውስጥ እንትን ስላሉኝ ነው። እና እኔ መረጃ የለኝም ግን እኔም አሉ ነው የሰማሁትኝ እንደዛም ሆኖ ከሆነ ማለት የዛሬ ዓመት የሚሆን የዛሬ ሁለት ዓመት ችግር የለውም። ግን እውነት ነው ወይ እኔ የደረሰ መረጃ ወይስ ውሸት ነው? ኦኬ እንግዲህ ከሁለት ወር ከሁለት ወር በፊት ሁለት ወር ሶስት ወር ይሆነዋል። ከሁለት ወር ከሶስት ወር በፊት ለመጀመሪያ ጊዜ ያናገርኩት አንድ ክርስቲያን እዚህ ቲክቶክ ላይ የሚያገለግል ሰው ነው። ያው አንቺ ብናገረውም ምንም የሚከፋ ነገር አይደለም። አርዲን አናግሬው ነበረ ከአርዲ ጋር ተነጋግረን ነበረ። በቃ እኔ የክርስትና አስተምሮ ትቼዋለሁ ስለ እስልምና በጥሩ መንፈስ ማንበብ እና እስልምና መረዳት ፈልጋለሁ ብዬ ከሁለት ወር በፊት አርዲን አናግሬዋለሁ። ከዚህ በተረፈ ግን ከዛ በፊት ሁሉም ክርስቲያኖች ያውቃሉ በየቤቱ እየገባን ዲስከሽኖች ማድረጉንም እንዳለ ሆኖ ግን ይሄ ንጽጽር የሚባለው ነገር ግን አቁሜ ነበረ። ስለዚህ ሰልሞ አለው የጭራሹንም፣ አልሰለምኩም። የሰለምኩትኝ አይንክ ሁለት ቀን ትናንት ወዲያ ነው አይደል? ጃይ ከትናንትና ወዲያ እዚህ መጥቼ ኢምራን ጋራ ተነጋግሬ ሙስሊሞች ባሉበት እስልምናን ተቀብያለሁ። ይህንንም ደግሞ ያደረግኩትኝ የዚህ እንደዚህ ለማድረግ እንደውም እንደ ክርስቲያኖች እንዳያዝኑብኝ እንደውም ክርስቲያኖች ልባቸው እንዳይሰበር ሁላ ብዬ የሚገርምሽ ነገር ውስጤ ውስጤ ሁለት ወር ሆኖኛል። ውስጤ እንዲ አምቄው ዝም ብዬ ነበረ። በቃ ዝም ብዬ ከማንም ጋር አልገናኝም ዝም ብዬ ነበረ። ከዛ በኋላ ግን እስልምና መቀበል አለብኝ። ነፃነት ሁላ አጣው። ከሰዎች ጋር ኖርማል ወሬ ላውራ ስል ስለ አምላክ ነው የሚያወሩት ስለዚህ ስለ አምላክ ሲያወሩ ደግሞ እኔ የገባኝ እውነት መጥቷል እየገባኝ ሲመጣ፣ ስለዚህ ማንነቴን መግለጥ አለብኝ፣ መናገር አለብኝ፣ በቃ ደፍሬ እስልምናን መቀበል አለብኝ ብዬ ወሰንኩኝ። አይቲንክ ሁለት ወር ሶስት ወር ይሆነዋል። ረመዳን ጾም አካባቢ ይመስለኛል። አረዴ ጋር ተነጋግሬ ነበር ከሙስሊም እስልምናን ተቀብዬ በቃ ከስልምናን ሃይማኖት ሁሉ አስቤ ነበረና፣ ኦፕሽን ሰጠኝ። ኖ እስልምና እንትሆና የቴስቱን አለኝ። ኦኬ በቃ፣ አውራን የተወሰነ አውራን አውራን አውራን እና ግን ነፃ ነፃነት አጣው እንግዲህ፣ ቲክቶክን ሁሉ ጥዬ ጠፍቼ ነበረ ሁለት ወር ምናምን ያለ፣ ስለዚህ ራሴን ማንነቴን መግለጥ አለብኝ፣ አሁንም ቢሆን ይህንን ተናግሬ፣ ባይ ዘ ዌይ ስራይኑ ላይ አንዳንድ ጊዜ እያቆምኩ ነው ቲክቶክ ላይ የምገባው ከሚቀጥለው ሳምንት በኋላ እኔ ብዙም አስፈላጊ አይደለሁም። እውነታው እኔ ምስክርነ ለመስጠት ነበረ ወደዚህ ፕላትፎርም የመጣሁት ተመልሼ ወያው ወደ ስራዬ መለሳለው። እና ቃልዬ ምን መሰለሽ ከአንድ ዓመት በፊት ሰለመ የሚባለው ውሸት ነው፣ ሰለመ የሚባለው ውሸት ነው። እኔ ደግሞ ታቀሮፋይል ግን ይመስለኛል፣ ሳራ የምትባል ልጅ አለሽ፣ እና ሰው ወደ ስልምና ሄደሽ ጊዜ ያን ጊዜ ሻሃዳ አሊያስቅም እስኪ መረጃ አምጪ የፈለግሽውን ነገር አምጪ። ግን እኔ ፕሮፋይል እና ስም እቀያየራለሁ ይህንን አልዋሽም። ፕሮፋይል እና ስም የምቀያየረው ደግሞ ለምንድን ነው? አንዳንዴ የሚመቸኝ ፒክቸር ሲመጣ የሚመቸኝ የሆነ ስም ሲመጣ ስሜንና ፕሮፋይልን እቀያየራለሁ። በተረፈ እስልምናን በድብቅ እንኳን መስኪድ ሄጄ መቀበል እችላለሁ። ግን ይህንን ሁላ አላደረግኩትም። በቃ እውነቱ መገለጥ አለበት። ቲክቶክ ላይ በመጣው ቁጥር እየተረበሽኩ ነው። መስጊድ መሄድ ደግሞ በጣም ነው የምፈራው፣ በጣም። ስለዚህ በቃ እዚህ ሙስሊሞቹን መጀመሪያ ከዚህ መጀመሪያ አለብኝ። ንጽጽር የጀመርኩት እዚሁ ነው። እዚሁ በቃ እምነቴን ይፋ ማድረግ አለብኝ። ሁሉም የፈለገውን ማመን ይችላል፣ መብቱ ነው። ሁሉም የፈለገው መከተል ይችላል። እኔ ጉዳይ ዲያ ራሴን ማንነቴን እና የመረጥኩትን መከተል ደግሞ መብት አለኝ። ስለዚህ እስልምና ሃይማኖትን እንደ አጋጣሚ ጃ ቤት መጣው ጃ ደግሞ ቶሎ ቅልብ አድርገና ላይ ጫነኝ። ከዛ ምስክርነት የነገርኩትና እንደውም ሳልዘጋጅ ነበር የሚገርምሽ። እና ተናገርኩ። የተናገርኩት ሁሉ ቪዲዮ ያው አንቺ ደረሰሽ አለቀሽ አለቀስኩኝ አልሽ። ያው እንግዲህ ነበርሽም ማይ ቲንክ እዚህ ቦታ ላይ አይቼሻለሁ። ኮሜንት ኮሜንት ስጽፍ አይቼሻለሁ ከመጀመሪያው አይ አልጠበቅኩም። በጣም ነው የደነገጥኩትና በጣም የምር ጉዳይ ደምን ብዬ ልንገር የምር እኔ ሰዎች ሻሃዳ ሲይዙ እኔ ምንም አይነት ስሜትን የማይሰማኝ፣ ለአንተ ግን ይመስለኛል ቦታ ስላለኝ መሰለኝ እንደዛ ያልክልርጅ ብዬ ነው። እና ከዛም በኋላ ይመስለኛል ስደነገጥ መሰለኝ እንደዚህ ብለው የነገሩኝና ከራስህ ላጣራ ብዬ ነው። ብዙዎቹ ሙስሊሞች ረጃ ናመስለኝ እንዳይቀየም፣ ለምን እኔ ሴስ ብዬ አላጠፋ ነው። ይቅርታ ለአንቺ ግን የምመክርሽ ለአንቺ የምመክርሽ ግን እስልምና ሃይማኖትን የምታምኝበት ደርሰሽ በት ነው አይ ቲንክ ደርሰሽ ነበረ። ሻዳ ላይ አስኩ አንድ ሀሙስ ነበር ይቀረኝ። አንተ አደለ የሀገር ሀዲስ በውስጥ እያላከልኝ ማለት ነው፣ በዚህ ገባ በዚህ ወጣ ያርዱሻል ምናምን እያለ እንዲህ ነው እስልምና። ይኸውልሽ በክርስትና እይታ መጀመሪያ ጭራቅ ነው እንደ ጭራቅ ነው፣ በኋላ ጭራቁን ወደ ውስጥ ገብተሽ እያየሽ እያየሽ ሲገባሽ ጭራቁ መልአክ ሆኖ ታገኘዋለሽ። ስለዚህ አንበቢ፣ አንበበሽ ከተመቸሽ ነይ፣ ካልተመቸሽ እዛው ክርስትና ውስጥ ፈጣሪ እዛው ባለሽበት ጤና ይስጥሽ። ምርጫሽን ሁሉ ማንም ሰው እዚህ የሚከለክልሽ ሙስሊም የለም። ምርጫሽ ነው። ከኔ ጋር ግን ምናልባት ያስቀየምኩሽ ብሎ ያረኩሽም በዛ ሰዓት ስሜታዊነትም ስለነበረ ለዛ ነው። በጣም ከልቤ ይቅርታ ጠይቄሻለሁ። ከዚህ በኋላ መጠይቅኛለ አይመስለኝም የለኝም። እሺ፣ በጣም ነው የማመሰግነው ጃዬ፣ በጣም አመሰግናለሁ። ለሁላችሁንም አንድ መልእክት ምንድን ነው ያለኝ? ዲያ ግን ይመችህ። እኛን ትክክል አደላችሁም፣ ተመለስ ያልክ እናንተ ታጥፋችሁ ሰላማችሁ ነው የምታገኝ ሰዎች ግን ይመቻቸው ላለው አመሰግናለሁ። ወደ ናደሩ መልካም ጊዜ። አዎ ጋሊ ግን ለእኔ አንድ ደቂቃ ሲል አሁንም ተመለኩ ታለሁ። ባይዘወይ በፊትም ተመለሺ እንዳልኩሽ አሁንም ተመለሽ፣ ወደ ስልምና ወዳልኩሽ ቦታ ነበር ተመለሽ። በመምህርሽ ተስፋ ማቆርቂ ከሆነ እንደ መምህርነቱም ትንበይ ጋሊ አለሽ። አንድ ደቂቃ ለኔ ብትሰጪኝ አንድ ደቂቃ ከዛ ውስጣዙ ሄድ ጋር እንሄዳለን ይሻል አው እንትን ቃሊ በነገራችን ላይ እውነቱን ታውቂዋለሽ፣ ወላሂ ነው እውነቷን ታውቂያታለሽ። እውነቷን ማለት ነው ምን እንደነበረ እንተዋወቃለን። እና እንትን ነው የሚገርሙሽ ነገር ይሄ ውስጥሽ ሰላም፣ ምድር ላይ ውስጥሽ ሰላም ተሰምቶሽ ምናልባት አርባ ዓመት ምናልባት አምሳ ዓመት ትቆያለሽ፣ ግን ሰላም የማይሰጠው ከሞት በኋላ ስኑ ጥያቄ ገባሽ አደለ? ልትመኪበት የሚገባው ልትመጀኝበት የሚገባው ልሰግጅለት የሚገባው ሩቅ ያለው ነው። ለአንቺ ቅርብ የሆነው በጓሮ በኩል ሄደሽ የማታገኘው በሆኑ ሰዎች በኩል የማታገኘው ያ የአለማቱ ጌታ አንዱ አምላክ አላለ። እሱን በብቸኝነት ተገዥ፣ እሱን ብቻ አምልኪ። እሱ ከምንም ነገር ያስጥልሻል። ለምን ሲባል ከሱ የሚበልጥ ምንም የለም። ከሱ በላይ የሚያስፈራ ከሱ በላይ ኃይለኛ የለም። ሁሉም ነገር ከሱ በታች ነው። ሁሉም ነገር ከሱ በታች ከሆነ እሱ ሁሉንም ነገር እንደፈለገ ማድረግ ይችላል ማለት ነው። ይህ ሁሉ ነገር እንደፈለገ የሚያደርግ አምላክ ያዥው፣ ተመኪበት፣ ጠባቂሽ አድርጊው። በህይወትሽ ሁሉ ያለውን ነገር እንዲያስተካክልለትሽ ምረጪው። ያዥው ነው እያልኩሽ ያለሁት አሁንም እኔ ወደ እስልምና ጠራሻለሁ። ይህ ነው በቃ እስልምና ማለት። አላህ ሂዳያውን ይስጥሽ። አንብቢ፣ በደምብ በደምብ ማለት ነው እኔ ልንገርሽ፣ ሳክስ አይደለም ፖለቲካ አይደለም። ክርስትና ላይ መቆየት መፈልግ ከሆነ ስለ ክርስትና አታጥኚ። ተመሰቃቅለሽ ነው መቀሪው። እበሻ በቃ ክርስትና ላይ ቆይ። ቅዳሴው ላይ ምናምን ነገር በርቺ። ጸሎቱ ላይ ምናምን ነገር በገባሽ ቁጥር እናውቀዋለን እኛ የነበርንበት ነው። ግን ሰላም ውስጥሽ ከሌለ ሰላም ማግኘት ከፈለግሽ ስለ እስልምና እንትን በይ አጥኚ። ጊዜ ስጪው። ጥያቄ ካለሽ መጥተሽ ጠይቂ እና መሰግናለን። ቀልይ እሺ፣ አላህ ይጠብቅሽ። ሁላችሁም ያስቀየምኳችሁ ካለ ይቅር ባ